ሰላም፣ ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ ማድረጋችሁን ፈጽሞ እንዳዘነኩ። በርካታ መረጃዎችን ከተለያዩ ታማኝ ምንጮች ወደ እናንተ ይዤላችሁ መጣው። አብራችሁን ቆዩ። ማንቸስተር ዩናይትድ የአትላንታውን ሚድፊልደር ኤደርሰንን ለማስፈረም ተቃርበዋል። እንደ ጊቭሚ ስፖርት ገለጻ ከሆነ ዩናይትዶች በተጫዋቹ ላይ ያላቸው ፍላጎት እየጨመረ ሲሆን፣ በተለይም ታዲያ ዩናይትዶች የኤሮፓ ሊግ አሸናፊ የሚሆኑ ከሆነ የተጫዋቹ መዳረሻ ኦልድ ትራፎርድ የመሆኑ ነገር አይቀር መሆኑን በርካታ ምንጮች በዛሬው ዕለት እየጠቆሙ ይገኛሉ። እንደ ሜን ስፖርት ገለጻ ከሆነ ኤደርሰን በአሞሪም የሚደነቅ ተጫዋች እንደሆነ የተጠቆመ ሲሆን የዩናይትድ የፋይናንስ አቅም እክል እንዳይሆን ግን ስጋት ቢደቀንም ተቀያዮቹ ሰይጣኖች ለቻምፒዮንስ ሊግ የሚያሳትፋቸውን ነጥብ ይዘው መጨረስ ከቻሉ ብራዚላዊ ተጫዋች ኤደርሰን ከማቲያስ ኩኒያ ቀጥሎ ሁለተኛው ፈራሚ ይሆናል ተብሎ እንደሚጠበቅም ዘግበዋል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በርካታ ተጫዋቾችን ለመሸኘት አቅደዋል። እንደሚታወቀው የአንቶኒና የማርከስ ራሽፎርድ ጉዳይ ያበቃለ ሲሆን በክረምቱ የዝውውር መስኮት በይፋ ከማንቸስተር ዩናይትድ ጋር እንደሚለያዩ የታወቀ ሲሆን ነገር ግን በክረምቱ የዝውውር መስኮት ከማንቸስተር ዩናይትድ ይለቃሉ ብለን የማንጠብቃቸውም ተጫዋቾች ለሽያጭ እንደሚቀርቡ ነው እንግዲህ ዛሬ የሚወጡ መረጃዎች እየጠቆሙ የሚገኘው የዩናይትድ ሰዎች በክረምቱ የዝውውር መስኮት ምህረት የለሽ ለመሆን እንዳሰቡ የተገለጸ ሲሆን አራት ተጫዋቾች ብቻ በዩናይትድ ቤት እንደሚቆዩ ተዘግበዋል። እንደ ዴሊ ስታር ዘገባ ከሆነ ቀያዮቹ ሴጣኖች በርካታ ተጫዋቾችን አሁን ካለው ከረንት ስኳድ ለማሰናበት እንዳሰቡ የተገለጸ ሲሆን ከዚህ ውሳኔ ላይ የደረሱበት ምክንያት ደግሞ በርካታ ዝውውር በክረምቱ የዝውውር መስኮት ለመፈሰም ከማሰባቸው የተነሳ መሆኑ የታወቀ ሲሆን የሽያጭ ዝርዝር ውስጥ የተካተቱ ተጫዋቾች ደግሞ ኮቢ ማይኖ፣ ሉክሾ፣ ማኒዌል ኡጋርቴ፣ ካስሜሮ፣ ራስመስ ሆይሉንድ፣ ማቲያስ ዴሊክት፣ ጆሽዋ ዘርጊዜ እና ክሪስቲያን ኤሪክሰን ተካትተውበታል። ግሪ ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት በርካታ ተጫዋቾችን የመልቀቅ ሀሳብ እንዳላቸው በተለይም ደግሞ ከሌሎች ክለቦች በቂ የሆነ የዝውውር ዋጋ የሚቀርብላቸው ከሆነ ኢቭን አይነኩም የተባሉ ተጫዋቾችን ሁላ ለመሸጥ እንዳያስቡ ነው በዛሬው ዕለት የሚወጡ መረጃዎች እየጠቆሙ የሚገኙት። ማንቸስተር ዩናይትድ ኤሮፓ ሊጉን ካሸነፈ ወደ ሻምፒዮንስ ሊግ መግባት ስለሚችልበት ሁኔታ የቀድሞ የአርሰናል አሰልጣኝ አርሴን ቨገር ተከታዩን አስቂኝና ፈገግ የሚያሰኝ አስተያየት ሰጥተዋል። በድጋሚ በኤሮፓ ሊግ ላይ ነው መሳተፍ ያለባቸው። ወደ ሻምፒዮንስ ሊግ መግባት አስፈላጊ አይደለም። በተለይም ደግሞ አምስት ክለቦችን በውድድሩ መድረክ ላይ በሚያሳትፍ ሊግ ላይ ስትሆን ሲሉ እንግዲህ አስገራሚ አስተያየታቸውን የቀድሞ የአርሰናል አሰልጣኝ አርሴን ዌንገር ተናግረዋል። አትሌቲኮ ቢልባኦ ሐሙስ ከማንቸስተር ዩናይትድ ጋር ለሚያደርገው የአውሮፓ ሊግ ግማሽ ፍጻሜ የመልስ ጨዋታ ዛሬ ልምምድ አድርጎ እንደነበር ይታወቃል። በዛሬው ልምምድ ላይ ታዲያ የቢልባኦ ወሳኝ ተጫዋች የሆነው ኒኮ ዊሊያምስ እንዳልተሳተፈ የስፔን ሚዲያዎች ዘግበዋል። እንግዲህ ከሱ በተጨማሪ እንግዲህ ሳንቼት ከአትሌቲኮ ቢልባኦ ጋር ልምምድ እንዳላደረገ ነው እንግዲህ የሚወጡ መረጃዎች እየጠቁሙ የሚገኙት አንዳንድ ከስፔን የሚወጡ ዘገባዎች በማንቸስተር ዩናይትድና ሪያል ቤቲስ ሰዎች መካከል ባሳለፍነው ሳምንት ንግግሮች ተደርገው እንደነበረ እየጠቁሙ ሲሆን ሪያል ቤቲስ ብራዚሊያውን የመስመር አጥቂ ለአንድ ተጨማሪ የውድድር ዓመት በክለቡ ማቆየት እንደሚፈልግ የታወቀ ሲሆን እና የተጫዋቹን ሙሉ ደሞዝም ለመሸፈን ፍቃደኛ እንደሆነ ለማንቸስተር ዩናይትድ አሳውቋል ተብሏል። ማንቸስተር ዩናይትድ በበኩሉ በመጪው ክረምት 34 ሚሊዮን ፓውንድ የሚያቀርብ ክለብ ካለ ተጫዋቹን ለመሸኘት ፍቃደኛ እንደሆነ ሲገለጽ ታዲያ ሪያል ቤቶችም በዚህ ስጋት እንደገባቸው ታውቋል። ሪያል ቤቶች ተጫዋቹን እንግዲህ በክለባቸው የማቆየት ፍላጎት እንዳላቸው የተገለጸ ሲሆን ማንቸስተር ዩናይትዶች እንግዲህ እንደ አማራጭ ያስቀመጡት ሮድሪጌዝ የሚባለውን ተጫዋች እንግዲህ በስዋፕ ዲል ወይም ደግሞ የተጫዋች ቅይር ለማድረግ ፍላጎት እንዳላቸውም እየተገለጸ ይገኛል። እንግዲህ ሮድሪጌዝ እጅግ አስደናቂና ታለንት ያለው ተጫዋች ሲሆን በሮበን አሞሪምም የሚወደደው ተጫዋች እንደሆነም ይታወቃል። ማንቸስተር ዩናይትድ ወደ ቻምፒዮንስ ሊግ በሚቀጥለው የውድድር ዘመን የሚመለስ ከሆነ ለተጫዋቾቹ እየከፈለው የነበረውን ደሞዝ በ25% ከፍ ያደርጋል ተብሎ ይጠበቃል። እንግዲህ ለማንቸስተር ዩናይትድ እንግዲህ ውስጣዊ መረጃ ቅርብ የሆነው ሳሙኤል ልከስት ነው እንግዲህ ስለዚህ መረጃ እየጠቁመው በሳውዲ እና በአረቡ ዓለም በሚወጡ ዜናዎች ላይ ብዙ አመኔታን ያሰርፉ ጋዜጠኞች የሳውዲው ክለብ አልሂላል በብሩኖ ፈርናንዴዝ ላይ ያለው ፍላጎት እውነተኛና ዋነኛ እቅዳቸው እሱ እንደሆነም ተናግረዋል። አለፍ ሲልም የሳውዲው ክለብ ለብሩኖ ፈርናንዴዝ የሶስት ዓመት ዳጎስ ያለ ኮንትራት ያቀረቡለት ሲሆን ብሩኖ ፈርናንዴዝ ያቀረበውን ኮንትራት የሚቀበል ከሆነ የሳውዲው ክለብ ለማንቸስተር ዩናይትድ ወዲያውኑ ጥያቄዎችን የሚያቀርብ ይሆናል ሲሉ ዘግበዋል። በተቃራኒው ከእንግሊዝ በኩል የሚወጡ ሪፖርቶች ደግሞ ይህን ይመስላሉ። እንግዲህ ክሪስ ዌለርን እውቁ የዴሊ ሜል ጸሐፊ ማንቸስተር ዩናይትድ በየትኛው ሁኔታ ፖርቹጋላዊውን የመሃል ሜዳ ፈርጥ ብሩኖ ፈርናንዴዝን መሸጥ አይፈልግም የተባለ ሲሆን ብሩኖ ፈርናንዴዝ የቀጣዩ ድራመት የሮብን አሙሪም የዕቅድ አካል ነው ሲል ገልጿል። በዜናዎቹ አመኔታን ያተረፈው ጣሊያናዊው ጋዜጠኛ ፋብሪዚዮ ሮማኖ በበኩሉ ተከታዩን ሀሳብ ነበር ያጋራው የሳውዲው ክለብ አልሂላል በብሩኖ ፈርናንዴዝ ላይ ጠንካራ የሆነ ፍላጎት ያለው ሲሆን፣ ነገር ግን በዚህ ሰዓት በብሩኖ ፈርናንዴዝ ና ላሎች ሎች መካከል ምንም እየተደረገ ያለ ንግግር የለም ሲል በማንቸስተር ዩናይትድ እና በሊላል መካከልም ምንም አይነት ግንኙነት በዚህ ሰዓት እየተደረገ አይደለም ሲል ገልጿል። እንግዲህ የሳውዲ ክለቦች በብሩኖ ፈርናንዴዝ ላይ ያላቸው ፍላጎት እንደጨመረ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ግን አይነኩም ከሚባሉ ተጫዋቾች ዝርዝር ውስጥ ያስቀመጠው ዋነኛው ብሩኖ ፈርናንዴዝ ነው። ሮብን አሞሬምም ለሚገነቡት ቲም እንግዲህ የብሩኖ ፈርናንዴዝ አስተዋጽኦ የላቀ እንደሆነ የተገነዘቡ ሲሆን ተጫዋቹ በቀጣዩም የ የክረምቱ የዝውውር መስኮት በማንቸስተር ዩናይትድ እንዲቆይላቸው የተቻላቸውን ሁሉ እንደሚያደርጉ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ በዚህ ሲዝን የዩሮፓ ሊግ ዋንጫን ማሸነፍ የሚችሉ ከሆነ በክረምቱ የዝውውር መስኮት በቡድናቸው ላይ መጨመር የሚፈልጉት አጥቂ ስዊድናዊ የግብ አዳኝ ቪክተር ዮክሬሽ መሆኑ ታውቋል። ማንቸስተር ዩናይትድ ታዲያ የዩሮፓ ሊግ ዋንጫን ማሳካት የሚችል ከሆነ የማንቸስተር ዩናይትድ የአጥቂዎች ቁጥር አንድ ኢላማ ቪክተር ዮክሬሽ ይሆናል ተብሎ ይጠበቃል። ሱጪ አራት ተጫዋቾች በጩ ዝርዝራቸው ውስጥ ይገኙ ሲሆን፣ ቪክተር ኦሽሜን፣ ሊያም ዴ ላፕ እና ሌሎች በአውሮፓ የሚገኙ አጥቂዎች እንደሆኑም ተዘግበዋል ሮበን አሙሪም በጅግኑ የሚወደደው ግን ቪክተር ዮክሬሽ እንደሆነና የፋይናንስ አቅም ለማንቸስተር ዩናይትድ እክል ሊሆን ይችላል እንጂ ሮበን አሙሪም ዋነኛ እቅድ ቪክተር ዮክሬሽን ማስፈረም እንደሆነ ተገልጿል በትናንትና ሁለት በማንቸስተር ዩናይትድ እና በናይጄሪያዊ አጥቂ ቪክተር ኦሽሜን ወኪሎች መካከል ውይይት ተደርጓል። በውሰት ለቱርኩ ክለብ ጋላታሳራይ እየተጫወተ የሚገኘው ናይጄሪያው የመሀል አጥቂ ቪክተር ኦሽሜን ቀያዮቹ ሰይጣኖችን የመቀላቀል ፍላጎት እንዳለውም ተመላክሷል። ቪክተር ኦሽሜን በወኪሎቹ በኩል ማንቸስተር ዩናይትድ አመታዊ የ12 ሚሊዮን ፓውንድ ደሞዝ እንደጠየቀም ተገልጿል። እንደሚታወቀው እንግዲህ ቪክተር ኦሽሜን በክረምቱ የዝውውር መስኮት ወደ ናፖሊ የሚመለስ ይሆናል። ክረምቱ የዝውውር መስኮት ናፖሊን ይለያያል ተብሎ ነው የሚጠበቀው። ጁቬንቱስ እና ማንቸስተር ዩናይትድ ደግሞ የተጫዋቹ ቀንደኛ ፈላጊ እንደሆኑ የተገለጸ ሲሆን ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ተጫዋቹን ለማስፈረም ከፍተኛ የሆነ ስራን እንደሚሰሩ እየተገለጸ ይገኛል። ከዛሬ ሁለት ያጠናክኩላቸው መረጃዎች እነዚህን ይመስላሉ። አዲስ ቪዲዮ እስክንግራይን ድረስ መልካሙን ሁሉ ተመኘው ቸረንሰንበት ብያሉ።